አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የፎዚ ቤተሰቦች ሰላም ጤና ይስጥልኝ። ውድ ሀገር ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትረፍ ይበልልኝ እያልኩኝ እንሻአላ ዛሬም ታሪካችን እንደቀጠለ ነው። የነብያት ታሪክ እንሻአላ ከቻላችሁ ላይክ፣ ሸርች፣ ኮሜንት በማድረግ አበረታቱኝ። ለምታበረታቱኝ በሙሉ ጀዛኩም ላሁ ኸይረን። እንሻአላ ክፍል አምስትን አንብበናል። ዛሬ ደግሞ ክፍል ስድስትን ይዤ መጥቻለሁ ማለት ነው። ዙልኪፍልም በቃ አሁን ሂድ፣ ነገ ችሎት ላይ ግን እንዳትቀር ብሎ ሸኘውና የዛሬዋንም እንቅልፍ መስዋዕትነት አደረገ ብዬ ነው ያቆምኩት። ወደ ታሪክ ቀጥላለሁ። በማግስቱ ዙር ክፍል ችሎት ላይ ይህን ሽማግሌ ቢጠብቀው ቢጠብቀው ሊመጣ አልቻለም። የቀኑን ችሎት ካጠናቀቀ በኋላ ለሊት ሲሰግድ ያደረገውን እና ከሁለት ቀን አንስቶ እረፍት ያጣውን ወገቡን ሊያሳርፍ እቤት ገባ ለዘበኞቹም ማንም ሰው ሲመ ቢመጣ እንቅልፌን ሳልጨርስ በሩን እንዳያንኳኳ ብሎ ክፍሉን ዘግቶ ተኛ። ልክ ዙል ክፍል እንዴተኛውም ሽማግሌውም ከቻለና ሊያንኳኳ ሲል ዘበኞቹ ከለከሉት። ኢብሊስም አይ እኔ ትናንት መጥቼ ጉዳይን ነግሬዋለሁ አሁን ጥሩልኝ ቀጥሩኝ ነው የመጣሁት አላቸው ቀጥሮኝ ነው የመጣሁት አላቸው። እነሱም በማንም ተአምር አናስገባህም አሉት። ኢብሊስም አይ እኔ ትናንት መጥቼ ጉዳይን ነግረዋለሁ አሁን ቀጥሮኝ ነው የመጣሁት አላቸው። እነርሱም በምንም ተአምር አናስገባህም አሉት። ያን ጊዜ ኢብሊስ ከርቀት አንዲት ቀለበት የምታክል ቀዳዳ በር ላይ ተመለከተና ተወሮሮ በእሷ አሾልኮ ገባ። ከዚያም ውስጥ በኩል ሆኖ ሲያንኳኳ ዙልኪፍል ደንግጦ ተነሳ። ዙልኪፍል ሽማግሌውን ክፍል ውስጥ ሲመለከተው ዘበኛውን ጠርቶ ማንንም እንዳይገባ ብያህል ነበረ፣ ለምን ፈቀድክለት ብሎ ሲጠይቀው ዘበኛውም እኔ አልፈቀድኩለትም፣ ነገር ግን በዚች ቀዳዳ ነው የገባው ብሎ በሩን የበሩን ቀዳዳ ሳየው፣ ያን ጊዜ ዙልኪፍል ሽማግሌውን ነቃበትና አንተ የአላህ ጠላት ኢብሊስ ነሃ፣ አለው። ሽማግሌውም አዎ እኔ ኢልቢስ ነኝ፣ በተለያዩ ነገሮች ፈትኝክ ስላልቻልኩ ይህን ስልት ተጠቅሜ ላስቆጣህ ነበረ ይሁን እንጂ አላህ ጠብቁ አሁንም አልቻልኩም አለው። ለዚያ ነው እእንዲ ለዚያ ነው እንግዲህ አላህም ዙል ክፍል ወይም ደግሞ ኃላፊነትን የመወጣት ባለቤት ብሎ የሰየመው በሙስነድ የዘገበው ዙል ክፍል ይህ እንዳይመስላችሁ ይሄኛው ዙልኪፍልና ዙል ክፍል የነብን የነ በኒ እስራኤል አቢድ ይለያያሉ። ነቢላሂ ሙሳ አለይሂ ሰላም ጊዜው ዩሱፍ አለይሂ ሰላም ከሞተ 97 አመታትን አስቆጥሯል። በዩሱፍ አማካይነት የግብጽ ምድር ገብተው በመንፈስ ከተማ መኖር የጀመሩት ያዕቆብ ልጆች ሁሉ ሞተው አልቀው የልጅ ልጆች ግን በመተካካት ግብጽን እጅ ጉንዬ ሞሏት ነው ምንም እንኳን ያኔ በዩሱፍ አለይሂ ሰላም ዘመን እነዚህ በኒ እስራኤሎች ያዕቆብ ልጆች በግብጽ ምድር የተከበሩ ሰዎች ቢሆንም አሁን ላይ ያለው ንጉስ ግን እጅጉን ይበድላቸው ጀምሯል። ይህን ጊዜ ነበር እንግዲህ አላህ በኒ እስራኤሎችን ነጻ እንዳወጣ ሙሳን የላከው። የሙሳ የዘር ሐረግ ሙሳ ኢብን ኢምራን ኢብን የስሀር ኢብን ቃሂሳ ኢብን ላዊ ኢብን ያዕቆብ ኢብን አስሀቅ ኢብን ኢብራሂም ኢብን አዛር ምናምን እያለ ይቀጥላል። ሙሳ ከመወለዱ በፊት ፊርዓውን አንድ ቀን በህልሙ የሆነች እሳት ከኢየሩሳሌም ወደ ግብጽ መታ የግብፃውያንን ቤት እየዞረች ታቃጥልና የበኒ እስራኤሎችን ቤት ስትተው ተመለከተ። እና ይህ ህልም እረፍት የነሳው ንጉስ በነጋታው ጠንቋዮችንና ኮከብ ቆጣሪዎችን ሰብስቦ የህልሙን ፍቺ ሲጠይቃቸው ከነዚህ የያዕቆብ ልጆች ወይም ከበኒ እስራኤሎች አንድ ንግስናህን የሚሽር ልጅ ሊወለድ ነው አሉት። ፊርዓውን ይህ ሲሰማ በጣም በመደንገጥ የበኒ እስራኤል ወንድ ልጆችን እንዳለ እንዲገደሉ አዘዘ። ምንም አይነት ወንድ ልጅም ቢረገዝ እንደሚገደልም ትዕዛዝ አስተላለፈ። የፊርዓውን ትዕዛዝ መተግበር ተጀመረ። በጣም ለቁጥር የሚያዳግቱ የበኒ እስራኤል እስራኤል ወንድ ልጆች እንደ ግፍ ተገደሉ። በመጨረሻም ይህ ሕግ ማሻሻያ መደረግ እንዳለበት የግብጽ ሕዝብ አቤቱታ ሲያቀርብ ፈርዖንም ዘወትር የሚተገብረውን የግድያ ተግባር አንድ አመት ግድያ እንዲቆምና አንድ አመት እንዲገደል አደረገ። በዚህን ሁኔታ ነበር የማይገደልበት አመት ላይ ሀሩን የተባለ የሙሳ ወንድም ተወለደ። በሚገደልበት አመት ደግሞ ሙሳ ተወለደ። የተወለደው በዚህ ሁኔታ ነበር። የማይገደልበት አመት ላይ ሀሩን የተባለው የሙሳ ወንድም ተወለደ። በሚገደልበት አመት ደግሞ ሙሳ የተወለደው። ሙሳ ልክ እንደተወለደ የሙሳ እናት ህፃኗን፣ አይኗ እያየ እንዳይገደልባት በጣም ተጨነቀች የምታደርገው ጠፍቷት በመዋለል ላይ ሳለች አላህም እናትየዋን ከጭንቀት የሆነ ሳጥን ከእንጨት የሆነ ሳጥን ሰርታ በዚያ ሳጥን ውስጥ ህፃኑን እንድታስገባውና ሳጥኑንም ከነ ህጻኑ ወንዝ ላይ እንድትጥለው አዟት ይህንንም ህፃን ነብይ አድርጎ እንደሚልክ እንደሚመልስላት ቃል ገባላት። በዚህም መሰረት የሙሳ እናት ህፃን ልጇን በጨርቅ ጠቅልላ በሳጥን አሽጋ ሆዷ እየባባ በናይል ወንዝ አሻግራ ሸኘችው። ውሃውም ሳጥኑን ከነ ህፃኑ እያንሳፈፈ የልጁን ግድያ ትዕዛዝ ወደ ሰጠው ፊርአውን ግቢ ይዞት ገባ። በሰዓቱ የፊርአውን የሚስቷ አገልጋዮች እዚያ ወንዝ ዳር እየታጠቡ ነበር እና ይህን ሳጥን ሲመለከቱ በውስጡ ወርቅ ያለ መስሏቸው ለእመቤታቸው ሳጥኑን ሳይከፍቱ በስጦታ መልክ ወስደው አስረክቧት የሙሳ የ ሙሳ እህት እዚያ ቤተ መንግስት ውስጥ ተቀጥራ ትሰራ ነበር እና እናቷ የጣለችውን ሳጥን በገዳዮች እጅ መግባቱን ስታረጋግጥ ወደ እናቷ ስትከንፍ ሄዳ ነገረቻት እናቷም ልጇን ተመልሳ ሂዳ ሁኔታውን እንድታጣራላት ላከቻት ልጅቷም ሁኔታውን ለማጣራት ቤተ መንግስት ተመልሳ መጣች። ንግስቲቱም አገልጋዮቿና ባለቤቷ ባሉበት ቦታ ሳጥኑ እንዲከፈት አዘዘች። ሳጥኑ ሲከፈትም ልብን የሚያማልል ውብና ማራኪ ልጅ በሳጥኑ አገኙ። የፊርዓውን ሚስት ልጅ መውለድ አትችልም ነበር እና ልጅ ስለሌለን እባክህ ይህን ሕፃን አትግድለው ወደፊትም ልጃችን አድርገን እንይዘዋለን አለችው። እሱ ህፃኑን መግደል ቢፈልግም የሚስቱን ሃሳብ መቃረን አልፈለገምና በሃሳቧ ተስማማ። አሁን አስቸጋሪው ጊዜ መጣ። ይህን ምግብ ያልጀመረ ህፃን ምን ታጠቢው፣ ማን ያጥባው በተለያየ አጥቢ እናቶች ይህን ህፃን ሊያጠቡ ቢሞክሩም ህጻኑ ግን የማንንም ጡት ከአፉ ሲያስጠጋ ፍቃደኛ አልሆነም። ይልቁኑ አጥቢዎች ሲመጡ ይባስ እያለቀሰ ነበር። የፊርዓውንም ሚስት እጅጉን ተጨነቀች። አላህ በልቧ የሙሳን ፍቅር ስለተንከባከባትም በህፃኑ ለቅሶ ጭንቀት የምትገባበት ጠፋት። ይህ ሁሉ ሲሆን ሁኔታዎችን ትከታተል የነበረችው የሙሳ እህት ምንም እንደማያውቅ ሆና ይህን ህፃን ለእናንተ የሚያሳድግላችሁን ቤተሰብ ላመላክታችሁ፣ ታማኝም ናችሁ አለቻት። ይህን ስትሰማ የፊርአውን ሚስት ደስታዋ ወደር አጣ። የፈለጉትን ክፍያም ለአጥቢዋ እንደሚከፍሉም ቃል ገቡላት እና የሙሳ ትክክለኛዋ እናት እንድትመጣ አደረጉ። የሙሳ እናት ቤተመንግስት መንግስት ገብታ ልክ ልጇን ስትመለከት ልቧ ተንሰፈሰፈ። እምባዋ ከአይኗ ልሾልክ ተቃረበ። እንደምንም ራሷን ተቋቁማ ህፃኑን ልታጠባ ስታቅፈው ህፃኑ ለቅሶውን ትቶ ጡቷን ይመጠምጥ ጀመር። ፊርአውን እና አስያ የፊርአውን ሚስት ይህን ሲመለከቱ በጣም ተደሰቱ። በዚህ ሁኔታ የሙሳ እናት እየከፈላት እየተከፈላት ልጇን ለሁለት ዓመት ያክል አጠባችው። ጊዜ ጊዜን እየተካ ሙሳ ትልቅ ልጅ ሆነ። ምንም እንኳ ሙሳ የፊርዓውን የአብራኩ ክፋይ ባይሆንም በህዝቡ ዘንድ ግን የፊርዓውን ልጅ በመባል ነው የሚታወቀው። ከእለታት አንድ ቀን ሙሳ በጠራራ ፀሐይ ከተማ ውስጥ እየተራመደ ሳለ አንድ ግብፃዊና አንድ በኒ እስራኤላውያን ሲደባደቡ ተመለከተ። በኒ እስራኤላውያን ሙሳን አድነኝ በማለት ተጣራ። ሙሳም ይህን ጊዜ ግብፃዊ ላይ ገራሚ ቦክስ ስለ ሰነዘረበት ሰነዘረበትና ሳያስበው የግብፃዊ ህይወት በሙሳ እጅ አለፈች። ይሁን እንጂ ማንም አላወቀበትም ነበር። ይህን ጊዜ ሙሳ በጣም በመጸጸት አላህን ምሕረት ለመነው። አላህም ተውበቱን ተቀብሎት ሙሳ ሆይ በልቅናዬ እምላለሁ፣ ይህቺ የገደልካት ነፍስ ለቅጽበት እንኳን በእኔ ጌትነት ያመነች ብትሆን ከባድ ቅጣት አቀምስህ ነበር አለው። ሙሳም ከዚያን ቀን አንስቶ የግብፃዊ ሟች ወገን መተው እንዳይበቀሉት በጣም ስለሰጋ እንቅስቃሴውን በጥንቃቄ ማድረግ ጀመረ። በመንግስቱም ሙሳ ከተማ ላይ ሳለ ይህ ትናንት ሲደባደብ የነበረው በኒ እስራዊ የሙሳ ዘመድ ዛሬም ከሌላ ግብፃዊ ጋር ሲደባደብ ተመለከተው። የሙሳ ዘመድ ሙሳን ሲመለከት ዛሬም የእርዳታ ጥሪውን ለሙሳ አሰማ። ሙሳም ወገኑን በኔ እስራኤል ሲመለከት አንተ በእርግጥ ግልጽ ጠማማ ነህ አለው። ወገኑም በትናንትናው ቀን ነፍስን እንደገደልክ ልትገድለኝ ትፈልጋለህ? በምድር ላይ ጨካኝ መሆንን እንጂ ሌላ አትፈልግም፣ ከመልካም ሰሪዎችም መሆንን አትፈልግም አለው። በዚያ አካባቢ የነበሩ የግብጽ ነዋሪም መን ወገናቸውን የገደለውን ሙሳ መሆኑን ሲያውቅ እሱን ሊገድሉት መመካከር ጀመሩ። ይህን የሰማ ሄዝቅኤል የተባለ ግብፃዊ ሙእሚን ለመን ለሙሳ ግብፃውያን አንተን ሊገድሉ እየተመካከሩ ስለሆነ የግብጽን ምድር ለቀህ እንድትወጣ እመክረሃለሁ ብሎ መከረው። ሙሳም የግብጽን ምድር ትቶ በረሃውን አቋርጦ እግሩ ወደ መራው ቦታ መጓዝ ጀመረ። ብዙ ተጉዞ ረሃብ ጥማትና ድካም ድንበር አልፈው ካደከሙት በኋላ መዲየን የምትባል ሀገር ደረሰ። የሹዐይብ ትረካ ላይ እችን ቦታ እንድታስታውሱ ነግራችሁ ነበረ አይደል እንዴ? አላስታወሳችሁም እንዴ? አዎ አረ በአላህ አስታውሱ እንጂ። እንደውም የሹዓይብ እድሜ ሲገፋ በጎችን ማገድ ተሳነውና ሁለት ሴት ልጆቹ በጎቹን ማገድ ጀመሩ። ምናምንም አልኳቸው። አይዋ በቃ ኑ፣ ሴቶችን አሁን ላሳያችሁ። ሙሳ በከተማዋ መግቢያ ላይም ሲደርስ የመድየን ከተማ ነዋሪያን በሙሉ እንስሳዎቻቸውን ውሃ የሚያጠጡበት አንድ ምንጭ ቦታ ደረሰ። ልክ እዛ ሲደርስ ህዝቡ በሙሉ ውሃ ሲያጠጣ፣ ሁለት ሴቶች ግን በጎቻቸውን ወደ ውሃው እንዳይጠጉ ሲከለክሉ ተመለከቱ። ሙሳም ወደ ሴቶቹ ጠጋ ብሎ ለምን በጎቻችሁን ውሃ ማጠጣት ትከለክላላችሁ ሲል ጠየቃቸው። ሴቶቹም እኛ በጎቻችንን ይዘን ከወንዶች ጋራ እዚህ ግፊያ ውስጥ መግባት ስለምናፈር ሁሉም እንስሳዎቹን አጠጥተው ሲሄዱ ነው እኛ የምናጠጣው። የሚያግዘን ሰው የለም። በዚያ ላይ አባታችን ትልቅ ሽማግሌ ነው አሉት። ሙሳም የሴቶቹን በጎች ሊያጠጣላቸው በጎቹን እየነዳ ግፊያውን ሰንጥቆ መሀል አስገብቶ አጠጣላቸው። ሙሳ አቅማሞ አቅምም ስለነበረው ማንም ገብቶ አይችለውም። በጎቹን እስኪ ጠግቡ ካጠጣላቸው በኋላ ሰብስቦ ለሴቶቹ አስረከባቸው። ሴቶቹም ሙሳን በጣም አመሰገኑት፣ በጎቻቸውን እየነዱ ወደ አባታቸው ተመለሱ። ሁሉም እንስሳቶቹን ካጠጣ በኋላ የምንጩን ቦታ ለቆ ሲሄዱ ሙሳ ብቻውን እዛው ቀረ። የትም መሄጃ የለውም። ከዚያም ወደ አንድ ዛፍ ጥላ ጋ ሄደና ያ አላህ እኔ ከመልካም ነገር ምንም ይሁን ምን ወደኔ ለምታወርደው ፈላጊ ነኝ ሲል አላህን ተማጸነ። ብዙም ሳይቆይ ከቀድሞቹ ሴቶች አንዷ እያፈረች መጣችና መሬት መሬቱን እያየች በጎቹን ስላጠጣህልን አባቴ ውለታውን ሊመልስልህ ይፈልጋል። ስለዚህ ና እኛ ቤት እንሂድ አለችው። ያ ሰላም ደስ አይልም በአላ ሙሳም ብድግ ብሎ ተነሳና መሄድ ጀመሩ። እየሄዱ ሳለ ልጅቷ መንገዱን ለመጠቆም ፊት ፊት ስትራመድ ሙሳ ወጣትም ስለሆነ ከኋላ ሆኖ እሷን መመልከት ስላልፈለገ ጠርቷት ከኋላ ኋላው እንድትራመድና መታጠፊያዎቹንም ሲደርስ ወደ ቀኝ ከሆነም ወደ ግራ ድንጋይ በመወርወር እንድታሳውቀው ነገሯት። እሱ ከፊት ፊት መራመድ ጀመረ። አባታቸው ነቢዩላህ ሹአይብ ዘንድም ደረሱና አባታቸው ሙሳን አመስግነውት ከየት እንደመጣ ሲጠይቁት ሙሳም ሙሉ ታሪኩን ተረከላቸው። ወደ መድየም የመጣበትን ምክንያት በግልጽ ነገራቸው። ሙሳ ከዚህ በኋላ የትም መሄጃ እንደሌለው የተመለከተውም የሴቶቹ አባት ለስምንት አመታት ያህል በጎችን የምታግድልኝ እንደሆነ እኔ ከሁለቱ ሴት ልጆቼ አንደኛዋን እድርሃለሁ፣ ግን አንተ ደስ ካለህ ስምንቷን አመት አስር ሙላት አሉት። ሙሳም በሀሳባቸው ተስማምቶ ለአስር አመት ያህል በታማኝነት አገለገላቸው። በመጨረሻም አስር አመት ሊሞላ ሙሳ ሹአይብን የገባለትን ቃል እንደሚሞላ ልጅቷን እንዲዘጉጀው ጠየቀውና ወደ ሌላ ሀገር መሄድ እንደሚፈልግ ነገረው። ሹአይብም ሴት ልጁን ሞሽሮ ከተለያዩ ስጦታዎች ጋር ለሙሳ ጀባ አለው። ሙሳም ሚስቱንና ከሾይብ የተበረከተለትን እንስሳቶች ይዞ ጉዞ ጀመረ። በጉዞ ላይ ሳሉም ሰይና የተባሉ ቦታ ላይ በሚገኝ የጦር ተራራ ላይ ሲደርሱ መሽቶ ጨለመባቸው። እዛው ጋር ሳሉ መንገዱም ተወዘጋገበባቸው። ወደየት እንደሚሄዱና ከየት በኩል እንደመጡ ሁላ ጠፋባቸው። በዚህ ጨለማ በዚህ ሁኔታ ላይ ሳሉ ከተራራው በስተቀኝ በኩል የሚነድ እሳት የሚመስል ነገር ሙሳ አየና፣ ለሚስቱ እዚህ ጠብቅኝ፣ ከተራራው ጫፍ የሚነድ እሳት ስላየሁ ለኩሽ እመጣለሁኝ፣ ወይም መንገድ ወዴት እንደሆነ ጠይቃለሁ ብሏት ሄደ። ሙሳ እሳቱ ወደሚንቀለቀልበት ተራራ ላይ በጨለማው ከወጣ በኋላ ሲያይ ምንም እሳት የለም። ሙሳም ደነገጠ። በዚህ ሁኔታ ላይ ሳለ ከወደ ኋላ በኩል አንተ ሙሳ የሚል ድምጽ ሰማ። ሙሳ ተደናግጦ ሲዞር እኔ ጌታህ አላህ እኔ ነኝ፣ መጫሚያዎችህንም አውልቅ፣ አንተ በተቀደሰው ሸለቆ በጥዋ ነህና እኔም መረጥኩህ የሚወርድልህም ነገር አዳምጥ። እኔ አላህ እኔ ነኝ ያለ እኔ አምላክ የለምና ተገዛኝ። ሶላትንም በእርሷ እኔን ለማውሳት ስገድ። ሰዓቲቱ በእርግጥ መጭናት ልደብቃት ብቃት እቀረባለሁ። ነፍስ ሁሉ በምትሰራው ነገር ትመነዳ ዘንድ መጭናት። በእርሷ የሚያምነውና ዝንባሌዋን የተከተለውም ሰው ከእርሷ አያግድህ ትጠፋለህና፣ አለው። ሙሳ በድንጋጤ ዝምታ ወሮታል። አላህም ቀጠል አድርጎ ሙሳ ሆይ ይህችን በቀኝ እጅህ ያለችው ምንድናት? አለው። ሙሳም እየተብረተረተ እርሷ በትሬ ናት፣ በእርሷ ላይ እገደፍባታለሁ በርሷም ለፍየሎች የቅጠል አረግፍባታለሁ፣ ለኔም በርሷ ሌሎች ጉዳዮች፣ ጥቅሞች አሉኝ አለው። አላህም ሙሳ ሆይ ብትርህ ጣላት አለው፣ ብትርህን ጣላት አለው። ሙሳም እሽ ብሎ ብትሯን ሲጥላት ብትሯ የምትሯሯጥ እባብ ሆነች። ሙሳ እባቡን ሲያይ እግር አውጪ ብሎ ሲበረግግ፣ አላህ አንተ ሙሳ አትፍራ፣ እባቧን ያዛት እንዴ ነበረች ዱላ አደርጋታለሁ አለው። ሙሳም እየተንቀጠቀጠ እባቧን ሲይዛት፣ እንደ ነበረች ዱላ ሆነች። ከዚያም አላህ ሙሳ ሆይ እጅህን በብብትህ ውስጥ አስገባ አለው። ሙሳም እሽ ብሎ እጁን ብብቱ ሲያስገባ፣ እጁ እንደ መብራት መብራት ጀመረ ሙሳ እጁን በዚህ መልኩ ሲያዩ በሽታ በሽታ መስሎት በጣም ተጨነቀ ያን ጊዜ አላህም ሙሳ ሆይ አትፍራ ይህ ከኛ የሆነ ተአምር ነው አለው አላህም ቀጠል አድርጎ ሙሳ ሆይ ወደ ግብጽ ተመለስ ፈርአውንም ወሰን አልፏል አለው ሙሳም ጌታዬ ሆይ ልቤን አስፋልኝ ነገሬንም ለእኔ አግራልኝ፣ ከምሳሌም መኮላተፍን ፍታልኝ፣ ከቤተሰቦችም ለእኔ እርዳታን አድርግልኝ፣ ሀሮንን ወንድሜን፣ ሀይሌን በእርሱ አበርታልኝ፣ በነገሬም አጋራው በብዙ እናጣራህ ዘንድ በብዙም እናወሳህ በብዙ ምእንድናወሳህ አንተ በእኛ ነገር አዋቂ ነህና፣ አለው። አላህም የሙሳን ፍላጎት እንደሚያሳካለት ቃል ገባለት እና ሙሳም ወደ ሚስቱ በመሄድ ወደ ግብፅ መሄድ እንዳለባቸው ነግሯት ከሚስቱ ጋር ጉዞ ወደ ግብፅ ጀመሩ። በነጋታው ሙሳና ሀሩን ያለምንም ፍራቻ ወደ ፊርዓውን ቤተ መንግስት ዘልቀው ገቡ። ከዚያም ፊርዓውንም እንዴት ተገናኙም፣ ወደ አላህ እንዲመለስና በኒ እስራኤሎችንም እንዳይበድል ሙሳና ወንድሙ ሀሩን የአላህ መልእክተኛ መሆናቸውንም አክለው ነገሩት። ፊራውንም ከ አስር አመት በፊት እቤት ይኖር የነበረውን ሙሳን በትኩረት ሲመለከት አወቀውና አንተ ህፃን ሆነህ እቤቴ አላሳደግኩህም እንዴ? ያችንም የሰራሃትን ስራህም አልሰራህ ምን? አንተም ከውለታ ቢሶች ነህ አለው። ሙሳም ያን ጊዜ ተሳስቼ ነው። ከዚያም አንተ ትገድለኛል ትገድለኛለህ ብዬ ሩቅ ሀገር ሸሸው። እዚያም እዚያው ጌታዬም ጥበብን ሰጠኝ። ይህችም የእስራኤልን ልጆች ባሪያ በማድረግ በእኔ ላይ የምትመጻደቅባት ጸጋ ናት አለው። ፊርዓውንም ላከኝ የምትለው የዓለማት ጌታ ምንድን ነው አለው። ሙሳም የሰማያትና የምድር በመካከላቸውም ያለው ሁሉ ጌታ ነው፣ የምታረጋግጡ ብትሆኑ ነገሩ ይህ ነው አለው። እሺ፣ አሁንም ታሪካችን ይቀጥላል እንሻአላህ። ለዛሬ ግን እዚህ ድረስ ይበቃኛል ማለት ነው። እኔ ውዶች እንሻአላህ ለምታበረታችኝ በሙሉ ከልብንማ መሰግነው። ጀዛኩሙላሁ ኸይራን። ቀጣይ ቪዲዮ እስከምንገናኝ መልካም ቀን ከነ ምሽቱ ከናታሩ ተመኘሁላችሁ። ሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሜብሬ ማረጌ